አልችልም። የማንም ዛ ጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም። ከዚህ በላይ ማንንም መታገዝ አልፈልግም። እስካሁን ይኸው የነዘነዝኩሽ ሀይሚ፣ አይንሽን ግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል። አደለ ምንድን ነው እውነት የሆነው? በቃ አንድ ነገር እኮ ነው ያወራሁ። አደለ አንቺ ነሽ ፊቴ ሰጠሽው። መብቱ ነው እኮ ማለት ይችላል። በቃ መብቱ ከሆነ በቃ እኔ ለእኔ ደግሞ መብት መብቱ ሆኖ አልተገኘልኝ። እኔ አያገባኝም። እኔ እኮ አንቺን አልነካውም ሆነ ስለእኔ አያገባም። እሱ ስለሚላቸው ኬዝ ከሱ ጋር ነው ኬዜ። አደለ ምን አገባሽ? እንደዛ ነው። ምን አገባኝ ነው። ውርደት ነው። እንደዛ አፉን ደረቱን ነፍቶ ሲያወራ። ቆይ ዳኒ ላይ እጅህ እንድታነሳ አልፈልግም። ትችልሽ አሉ። አሁን እዛ ከዳኒ ጋር ከሆነ ወይም ስለ ዳኒ ይመለከተኛል እኔና ስለ ዳኒ ግን አያገባሽ ስለ ዳኒ ለሱ እንደምታመጫ

በጣም ነው የሚደብር ንግግር ነው። ብሩኬ ስልክ ሲያወራ ለምንኛ ኒቃ ስልክ ታወራለ ምናምን ብላ ዳኒን አሰደበችው ትላንትና። እሺ ብሎ ብዙ ሰው አለፈ። የዛሬ ሙሉ በሙሉ ኮሜንትን ገፍታችሁ ሲታነቡ ሀይሚ ላይ ነው ስድቡ ማለት ነው። ይገባሻል ሀይሚ፣ ስድቡ ማለት ነው። እራትሽን ዝቅ ያደረግሽን ያለሽው ማለት ነው በማንም ሰው ይሄ ሁሉ ኮሜንት አንቺ ላይ ነው እየወረደ ያለሽ ማለት ነው። ምንድን ነው አንቺ ግብር አይኖርሽም እንዴ? የምር ብዙ ላይ አንቺ የሚሳሱልሽ ብዙ ተመልካች አለሽ። ምን ነው በዚህ ልክ ወንድ ልጅ እንዴት ትመታለሽ? ምን አደረገ ብሮኬ? የምር እንደ ብሮኬ ወንድ መቸ መታገኙ? የምር እንደዚህ የለማመጠሽ ይቅርታ አንድ ሳምንት ሙሉ ይቅርታ፣ ይቅርታ፣ ይቅርታ እሺ አጥፍቻለው ብሎ ስለምንሽ ምንዋንቺ ዋንጂ ሴት ልጅ አደለሽም? እንደ ወንድ ልጅ እኮ ማንኛውም ሰው ጥፋት ያጠፋላል። እንደ ከጥፋቱ እሺ ይታረማላ። ሌላ ጊዜ እንደዚህ አያደርግም ሰው እኮ የሰው ልጅ የገደለው ይቅር ይባላል። አንቺ ምን ነው? በዚህ ልክ የሆነ ነገር የሰው ህይወት ያጠፋ ሰውን ያደረግሹ ማለት ነው? ብሩኬ ሀይሚ፣ እንደዚህ ሆነ ኔ በህይወት የምር አይቻላቅም። በጣም የሚን የምር በጣም የሚያናድድ ቪዲዮን የተለቀቀ ዛሬ ማለት ነው። ሀይሚ ምን ነካሽ ግን? በጌታ ስም ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ልኝ ደህና ናቸው የኔ ደህና ነኝ። ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ቪዲዮ በሀይሚ ቤት ነው፣ በብሩክ ቤት ዛሬ ቪዲዮ ተለቋል። የእውነት ሀይሚ ግን እንደዚህ ስታወራን የአይቻ አይላክም። ከዚህ በፊት ብዙ ቪዲዮ ትጠላላችሁ፣ ብዙ ነገር ትደራረጋላችሁ። የዛሬ ቪዲዮ የተለቀቀ የምር በጣም የሚያናድድ ቪዲዮን የተለቀቀ ሆነ ለመናገር ማለት ነው። ሀይሚ እንዴት እንደዚህ ታደርጋለሽ? ወንድ ልጅ አይደብርሽም እንዴ? አንቺ ክብር የለሽም እንዴ? ለተመልካች እንኳን ክብር አይኖርሽም? የምር ስንት የምወድሽ ለአንቺ የምጨነቀው ሀይሚ ስትሰደው ለምን ትሰድዋላችሁ? ብሎኮ ላንች የሚጨነቁ ብዙ ተመልካች ብዙ የሚወዱች አሉ ማለት ነው። የዛሬ ቪዲዮ የተለቀቀ በሀያ ብሮኬ ቤት በጣም የሚያናድድ ቪዲዮን የተለቀቀ የእውነት ብሩኬ ምን አደረገሽ? ላንች እኮ ነው። በጣም ላንች በጣም ይጨነቃል። ላንች ጭራሽ ለዳኒ የወገንሽ ብሩኬ እያሰደብሽን ያለሹ ማለት ነው። ንግግርሽ ደስ አይሉ። የእውነት ጭራሽ በጥፊት መታለሽ እንዴ? ምን ያደረግሽ? ከዳኒ ያለሽን ነገር አቁሚ፣ አይምሮሽን ክፈች። ምን ሆንሽ ሀይሚ? ወደ ራስሽ ተመለሽ። አንድ ላይ ቁጭ ብለን እናወራ፣ ነገሮችን እንፍታው። እስከ መቼ ነው እንደዚህ የምንቀጥለው? ያለሽ ነው እንጂ ከለንች ሴት የለም እንዴ? ምንው? ብዙ ነገር አንድ ላይ አሳልፋችሁ፣ ያሳልፋችሁን ነገር ዛሬ እንዴት ራስያለሽ። እኔ እንደተረዳው ቤተሰብ በጣም አስመሳይ ሱስና ዳኒ በጣም አስመሳይ ናቸው። እውነን ለመናገር ማለት ነው። ትላንትና በሰራው ቪዲዮ ላይ ተናግር ያለው እውነን ለመናገር ሶስ እና ዳጊ በፍጹም አልተጣሉም። ዳኒ ነው ዳጊ ዳጊ ላለ ሁለቱም አልተጣሉ፣ ዳኒና ሱሱ አልተጣሉም። ልክ ሀይሚና ብሩክ የጎኒ ሲሆኑ ልክ እንደምት የተጣሉ ሰው ይመስላሉ እንጂ እነሱ በፍጹም አልተጣሉ። የምሬን ምላችሁ አልተጣሉም። እነሱ አስመሳይ ናቸው። እንግዲህ ልክ ሀይሚና ብሩኬ በትክክል ተጣልተዋል፣ ግን ሱሱና ዳኒ አልተጣሉም። ግን ሀይሚና ብሩክን ለመለያየት ሀይሚ ለራሷ ሊያደርግ ሳይሆን የሀይሚ ሕይወት ሊበጠብጥ ነው ይሄ ልጅ የመጣው ወይም የሀይሚን ተመልካች ወደ ራሱ ለማድረግ ነው የፈለገ ልክ እነ ጽጌ ካረብሽ ጋር ሆኖ ሲሰሩ የነበረ ልክ እንደዛ ማለት ነው። ሀይሚ ግን ምን ነካት አላቅም። ቆይ ልጁ ምንድን ያስነካሽ? ምንነሽ ነው? ክብር አይኖርሽም እንዴ? እንዴ ምን ነው ልጁን ምን እንደምታደርጎ? እንዴ ንግግሯ በጣም ነው የሚደብሮ። የዛሬ ደግሞ ሀይሚ ምን ሆነሽ ነው እንዴ? የድሮ ሀይሚ ሆኝ እንጂ የአሁኑ ሀይሚ በጣም ነው የምትደብሮ። ጌታ ምን ነው ሀይሚ እንደዚህ ነበረች እንደ ድሮ የምር አንድ አመት እኮ ከብሮኬ ጋ ስትሰሩ የአንቺ ባህር እንደዚህ አይደለሽም። የቅርታ ልብ ያለሽ ጎበዝ ልጅ ነበርሽ። የዛሬ ቪዲዮ የምር በጣም የሚያናድድ ቪዲዮን የተለቀቅ። ጌታን እንዴ ወንድ ልጅ እንዴት ትመታለሽ? ምን አደረግ? ትላንትና ደግሞ አስመትተሻል። ትላንትናም ዳኒን አስመትተሻል ብሮኬ ዳኒን አስመትተሻል ትላንትና ማለት ነው። በአንቺ ምክንያት አንቺ ባትናገሪ ለምን ስልክ ታወራለ እኛን ኒቃ ነው እንዴ ስልክ ታወራለ ብላሽ ዳኒ አንቺ ላይ ተደርቦ ብሩኬ መጥፎ ነገር ተናግረዋል ትላንትና፣ እንደምታዩት፣ ከዛ ፍጹም ብሩኬ ሲከላከል ዳኒ ማቶዋለ ብሩኬ ማለት ነው። አንቺን ሽን እያስናቅሽ ያለሽ ማለት ነው። ማትፈልግ ከሆነ በሰላም ተለያዩ እውነት መለያየት የመሰለ ነገር የለም። ትንሽም ቢሆን በአንድ አመት ቀላ አይደለም፣ ብዙ ነገሮችን ከብሩክ ጋር አሳልፋችኋል። ግን በዚህ ልክ ባይሆን ጥሩ ነው። ራስሽን ዝቅ ባታደርጊ፣ ቤተሰቦችሽን ባታሰድቢ መልካም ነው ብያስባለው። ሃይሚ፣ ልክ አለፍሽው። ወደ ራስሽ ተመለሽ። የድሮ ሃይሚ ሆነሽ ተገኝ። ማለት አሁን ያለሽ ሃይሚ አደለሽውም ማለት ነው። በጣም ትደብር እውነት። በጣም ነው የሚያናዱ። የዛሬ ሙሉ ኮሜንት ወርዶብሻል ዛሬ፣ ማለት ነው ይገባሻል። ትልቅ ጥፋት እያጠፋሽ ነው ያለሽው አሁን ላይ። ኮሜንት ታያለሽ ወይስ አታይም? ግን ይሄ ሁሉ ስድብ አንቺ ላይ ሲወርድብሽ ምን ይሰማሻል? ቤተሰቦችን እያሳደብሽን ያለሽ ወንድሞችሽን እያሳደብሽን ያለሽ። ምን ሆነሽ ነው? ራስሽን አታስከብርም እንዴ? ጭራሽ ከዳኒ ለዳኒ ወግነሽ ብሩክን ታሳድባለሽ እንዴ? ነገ ደግሞ እንግዲህ ዳኒ ይመጣል። በዳኒ ቤትም አንቺ ብሩኬን ታሳድባለሽ ማለት ነው። አረ በጣም ነው የምትደብር። ጌታን፣ ወደ ራስ ተመልሲ እንዴ። ምን ሆነች ነው ሃይሚ? ጌታ እንዴት እንደተናደርኩ ዛሬ ኮሜንት አንቺ ላይ ነው እየፈረደ ያለችው ማለት ነው። አንቺ ሰገጤ አንቺ ምን አንቺ ምን በስማአብ ኮመንተሮች እንዴ፣ ምን ምን ይሰማሻል? እስቲ ብሩክ ምን አደረገሽ? ከመጥፎ ነገር ታዩ ተመልሽ ወደ ራትሽ። ምን ነካሽ? ምን ጨለመሽ? ምን ሆንሽ እያለሽ ነው። ለአንቺ እኮ ነው ለአንቺ ነው እየተጨነቀ ያለ ሾ ማለት ነው። በሰላም ማላየት ጥሩ ነው። በዚህ ልክ ጭቅጭቅ ጭቅጭቅ ሲበዛ ያስጠላል ማለት ነው። የእውነት ተመልካች ሁሉም ታልቻችኋል። ምን ነው እንዴ? ሰው ስለወደዳቸው እኮ ነው ከእናንተ ጋር የሚሆኑ ደግሞ። ለሰው ልጅ ክብር ይኖርሽ፣ ለተመልካሽ ክብር ይኖርሽ። ስንት በእናንተ ምክንያት የሚሳድቡ እርስ በእርስ አለ። ለእነሱ አታስበው። ጭራሽ ብሩክን ዛሬ በጥፊ መታችሁ። ጌታ ሆይ ምን ጉድ ነው። ዳኒና ሱሱ ማቼም ማቼም ማቼም። ዳኒ ደግሞ እስከ መቶ ሀምሳ ሺ እስከሚገባ ድረስ ሱሱ ደግሞ መቶ ሺ እስከምትገባ ወይ ሀምሳ ሺ እስከምትገባ ድረስ ይሄ ነገር አቆም እርግጠኛ ነኝ ራሳቸውን ለማሳደግ ነው የመጡ ማለት ነው። ሀይሚና ብሩክን በዚህ ልክ አላያይቶ እነሱ የራሳቸውን ሰብስክራይብ ይዞ ይወጣሉ። ሃይሚ ለብቻ ትቀራለች ማለት ነው። ግን ከአሁን ወደ ራስሽ ካልተመለስሽ ብሩክን በዚህ ልክ እያሳደብሽ የራስሽን ዝቅ ያሽ ቤተሰቦችሽን እያሳደብሽ ሀይሚ፣ በጣም ነው የምትደብር። የድሮ ሀይሚ ሆኝ የድሮ ሃይሚ ሆነሽ ነይ። የአሁኑ ሃይሚ በጣም የምታስጠል። እውነት እንደምነው ሰገጤውን ሹ በዚህ ልክ ምናደረገ ልጁ ወደደሽ። በቃ አንድ ላይ ጥሩ ነገ ሰርታችኋል፣ ግን በዚህ ልክ እንደዚህ ወርጀሽ ስትገኝ በጣም አዘንኩ። ጌታ ሀይሚ፣ ሀይሚ ትልቅ ጥፋት አጥፍተሻል የምር በጣም ብዙ ሰው ደንግጦ ጦብሻል። ምን ነው በዚህ ልክ ልጁ ምን አደረገሽ? ምን ነካሽ ግን? በሰላም ነው ዳኒ፣ ዳኒ፣ ዳኒ የምትይ ብሩክ እኮ ልክ ነው። ብሩክ ምንም ጥፋት የለም ትላንትናም ያሰደበችው ሀይሚ ዛሬም ጭራሽ ለ ለዳኒ የወገነች ብሩኪ መጥፎ እያደረገች ብሩኪን የሰደበችውን ያለችው ማለት ነው። ጭራሽ እንዴት እንደ ቪዲዮ እንዴት እንደተዘጋ አያችሁላችሁ። በጣም የሚያናድድ ቪዲዮን የተለቀቀ ጌታ እንዴ! ለወንድ ልጅ ክብር ይኖራችሁ ጌታ